ጠናርስልኝ እንደምን አመሻችሁ ወይም ዋላችሁ ያላችሁበት። እንደተለመደው ከዚህ በፊትም ቃል እንደገባንላችሁ ይህ የሕግ አርቃቂ ኮሚቴ በየጊዜው አንዳንድ መመሪያዎችና መግለጫዎች እንሰጣለን ስላልን ዛሬ የምናካፍላችሁ አንዳንድ ሀሳቦች አሉ። የመጀመሪያው በእኔ ኤክስፕሌን የማደርግላችሁ ነገር ቢኖር አንደኛ የስብሰባውን ሂደት በተመለከተ፣ ሁለተኛ በየዌብሳይቶቹ እና በየሶሻል ሚዲያው የለጠፍናቸውን እንደ መመሪያ እንድትወስዱት፣ ሶስተኛ ደግሞ በዛ ዕለት የምናካሄደው ስነስርዓት ያ ይሆናል። እንግዲህ ቃል በገባነው መሰረት በሀያ አራት መተዳደሪያ ደንቡን ድራፍቱን ሲጸድቅ ፋይናል የሚሆነውን በሰዓቱ ለቀናል። ትልቁ ነገር የባይሎው መለቀቅ ብቻ ሳይሆን፣ ጊዜና ሰዓት ወስዳችሁበት ረጋ ብላችሁ አንብባችሁት የተረዳችሁትን ተረድታችሁ ያልተረዳችሁትን ደግሞ ፖይንቶቹን አንቀጾቹን ይዛችሁ መታችሁ በስብሰባው ላይ በሰለጠነ መንገድ ጨዋነት በተሞላው መንገድ ዲስከሽን እንድናደርግ ነው። ትልቁ ዓላማ ይሄ የተደከመበት መተዳደሪያ ደንብ ፍጹም ነው ማለት አይደለም። ብዙ እናንተ ያያችሁት እኛ ደግሞ ያላየ ነው ሀሳቦች ሊኖሩ ይችላሉ። ያንን ልናውቅ የምንችለው ስርዓት ባለው መንገድ ተደማምጠን መተዳደሪያ ደንቡን ስንተቸው ነው። ስለዚህ አደራ የምንለው ምንድን ነው? ዋናው መነበብ አለበት። ካልተነበበና ጊዜ ሰታችሁት ካላጤናችሁት የስብሰባው ዕለት በጣም ትንሽ ጊዜ ስለሆነ የሚኖረን ይህንን ሁሉን እንዳስ ስለማንችል በተዋና ዋና ነጥቦች ላይ ስለሆነ የምንናገረው ምናልባት ሁሉም ሰው የመናገር እና የመተቻ ጊዜ ሊያንስ ይችላል። ስለዚህ አደራችሁን አንብቡት። ጥያቄዎቻችሁን ጻፉ። በምትመጡበት ሰዓት ምግብ ምዝገባ ተመዝግባችሁ ስገቡ እያንዳንዳችሁ ቁጥር ይኖራችኋል፣ የመነጋገሪያ ቁጥር ከዚህ በፊት እንደሰራ ነውና እንዳደረግ ነው አዲስ ነገር አይደለም። በዛ በቁጥር ያመጣችኋቸው የመነጋገሪያ ነጥቦች ይጻፋሉ፣ ይመዘገባሉ። ውስጥ ስብሰባው ሲጀመር በተራው ሁሉም በተሰጠችው ደቂቃ ሀሳቡን ይገልጻል። አንድ ሱ ነው። ሁለተኛው ደግሞ ያንን ሀሳብ ያንን ሂደት ከጨረስን ዋና ዋና የሆኑትን ነጥቦች በተለይ አጀንዳ ብለን ያስያዝናቸው ቀደም ብለን የሚለቀቅ ነው። አሁንም ደግመን አክብረን የምንናገረው እነኚህ ሁለት አጀንዳዎች አንደኛው የመተዳደሪያ ደንቡን ማጽደቅ፣ ሁለተኛ ደግሞ የአስመራጭ ኮሚቴን ማጽደቅ ስለሆነ እነኚህን ሁለቱን አጀንዳዎች ብቻ ነው በዛ ቀን ኢንተርቴን የምናደርገው ከብዙ ነገሮች አኳያ አንደኛ፣ የነገሩንም በጣም አንገብጋቢነት በማየት ሁለተኛ፣ ካለውም የሰዓታት ጥበት አኳያ ከእነኚህን ካደረግን በኋላ በአንድ ሀሳብ ከተጠቃለለ በቀጥታ ያልፋል። ነገር ግን ሀሳቦች ባሉበት አሁን ባሉበት ደረጃ ከቆዩ ግልጽ የሆነ ውይይት በሁለቱም ሳይድ ተደርጎ ያ ውይይት ካበቃ በኋላ ወደ ቀጥታ ድምፅ መስጨት እንሄዳለን። በድምፅ ሥነ ሥርዓቱ ላይ ግልጽና ግልጽ የሆነ አሰጣት አመዘጋገብ ይኖራል። ከዛ በኋላ ቆጠራው ተደርጎ በአብላጫ ድምፅ ያገኘው ሕግ ይጸድቃል ማለት ነው ነው። ይህንን ካለም በኋላ ይሄ ካለፈ የሚቀጥለው የአስመራጭ ኮሚቴን መምረጥ ይሆናል ነው። ከዚህ በተረፈ አዲስ የጨመረው ነገር ቢኖር ሁለት ነገሮች ናቸው። አንደኛ እነኝህን ሕግ ስንጽፍ ብዙ የጆርጂያን ሕግ ተጠቅመናል። ምክንያቱም ገቨርን የሚያደርገን መጀመሪያ የጆርጂያ ሕግ ነው። ከዛ ቀጥሎ ገቨርን የሚያደርገን አርቲክልስ ኦፍ ኢንኮርፖሬሽን ነው። ከዛ ቀጥሎ ገቨርን የሚያደርገን ባይሎ ነው። እነኚህ የሚነጣጠሉ አይደሉም። ስለዚህ ለእናንተ ይጠቅማችኋል ብለን ስላሰብን እያንዳንዱን የጻፍናቸውን አርቲክሎች የሚያገናዝብ የጆርጂያ ሎ ኮዶቹን ሰመራይዝ አድርገን ለቀነዋል። እነኛን ያንን ሳመሪ እያነበባችሁ ሪሌት እያደረጋችሁ ለመገንዘብ ሞክሩ። ከዛ በኋላ እንግዲህ በተቻለን መጠነኛ ሁሉም ጋር እንዲደርስ በሚል በኮሚኒቲውም ዌብሳይቶች፣ ፌስቡኮች አሉ በተባሉትም የቴሌግራም ሳይቶች ሁሉ ያሉት እንትን መረጃዎች በሞላ ተለቀዋል። ይሄ እናንተ ጊዜ ወስዳችሁ እነኚህም መረጃዎች ማንበብ፣ ማገናዘብና ሲሪየስ የሆነ ቶት እንድትወስዱበት ነው። ትልቁ ነገር ይሄ ካልሆነ ግን ምንም የተረከበበት ነገር ሁሉ ውጤት አያመጣም። ስለዚህ አደራ የምንላቸው ሆንም ቦታውን ነግረናቸው የት እንደምታገኟቸው ሊንኮችም አሉ። በዛ መሰረት አንብባችኋቸውኑ ያንብባችኋቸውን በጽሑፍ ይዛችኋቸው ነው። አመሰግናለሁኝ። የቀረውን ጓደኞች ይነጓቸዋል። እሺ፣ አመሰግናለሁ ዳንኤል። አብዛኛውን ነገር ነካክቶታል። እኔ ጠቅለል ባለመልኩ የማህበሩን ስትራክቸር በተመለከተ አጠር አጠር ባለመልኩ ለመናገር እሞክራለሁ እንደሚታወቀው የኢትዮጵያ ኮሚኒቲ ማህበር በአትላንታ በጆርጂያ የተቋቋመ ኮርፖሬሽን የኮርፖሬሽን ድርጅት ደግሞ የሚተዳደረው በተዋቀረበት ስቴት በሚኖር የኮርፖሬሽን ህግ ነው ስለዚህ የኮርፖሬሽን ህግ የስቴት ህግ ስለሆነ እኛ የምንከተለው የጆርጂያን ስቴት የኮርፖሬሽን ፕሮፊት ኦርጋናይዜሽን ህግ ነው። ስለዚህ ያንን ተንተርሰን ነው ይህንን መተዳደሪያ ደንብ ለመጻፍ የሞከር ነው። ምክንያቱም የፈለገ ነገር ብንጽፍ ህጉንና የአርቲክልስ ኦፍ ኢንኮርፖሬሽንን የሚቃረን ከሆነ የምንጽፈው ነገር ሁሉ ዋጋ የለውም ማለት ነው። ስለዚህ በዚህ የተነሳ ነው መተዳደሪያ ደንባችንን በኮርፖሬሽን ህግ መሰረት፣ በጆርጂያ የኮርፖሬሽን ህግ መሰረት ያደረግ ነው ማለት ነው። በዚህ በጆርጂያ ህግ የኮርፖሬሽን ህግ የነን ፕሮፊት ኦርጋናይዜሽን ህግ ስትራክቸሩ በግልጽ በአንቀጽ በአንቀጽ ተቀምጧል። ኮርፖሬሽኑ አለ፣ በተለይ ሜምበር ቤዝድ የሆነ ሜምበርሺፕ ቤዝድ የሆነ ኮርፖሬሽን ጠቅላላ ጉባኤ ወይም ሜምበርስ አሉ፣ ከዛ ቦርድ አለ፣ ከቦርድ ስር ኦፊሰሮች አሉ፣ ከኦፊሰር ደግሞ በታች ቦርዱ የሚያቋቋማቸው ሰብ ኮሚቲስ አሉ እና ከነሱ በኋላ ኤግዚኪቲቭ ዳይሬክተር ወይም ዋና ስራ አስኪያጅ የሚባለው ስትራክቸር አለ። በዚህ መሰረት ነው የሄድነው እና ህጉን ያስቀመጥነው ልክ እዛ የጆርጂያ ህግ ላይ እንዳለ። አባላት እነማን ናቸው? መብታቸው ምንድን ነው? አባል ለመሆን መስፈርቱ ምንድን ነው? እነማን ናቸው አባል የሚሆኑት? እንዴት ነው አባል የሚሆኑት መብትና ግዴታቸው ምንድን ነው ይላል። ከዛ ቦርድ ላይ ይመጣና ቦርድ የኮርፖሬሽን የነን ፕሮፊት ኦርጋናይዜሽን በጆርጂያ የሚኖር የነን ፕሮፊት ኦርጋናይዜሽን ቦርድ ሊኖረው ግዴታ ነው ይላል። ቦርድ መኖር አለበት በኮርፖሬሽን ውስጥ። ከዛ ውስጥ ደግሞ የነ ይመጣና የቦርድ ኦፊሰሮች መኖር አለባቸው ይላል። ቦርድ ኦፊሰር የሚባሉት የቦርድ ሊቀመንበርን በለው ፕሬዚዳንትን በለው ሲኢኦም በለው በፈለግነው ስም ልንጠራው እንችላለን። ሁለተኛ ጸሐፊ አለ ሶስተኛ ሲኤፍኦ አለ። ብዙ ጊዜ ጥያቄ ነው የሚነሳው ሲኤፍኦ ወይም ገንዘብ ያዥ ለምንድን ነው ቦርድ ውስጥ የሚገባው ይባላል። ይሄ ሕግ ነው። የጆርጂያ ሕግ በግልጽ ያስቀመጠው ሕግ ነው። እነዚህ ሶስት ኦፊሰሮች የቦርዱ ኦፊሰሮች ናቸው ይላል። የማህበሩ ኦፊሰሮች ናቸው ይላል። ስለዚህ ለቦርዱ በተለያየ እንትን የቦርዱን ስራ የሚሰሩ ናቸው። ቦርድ ስራው ኃላፊነቱ ሶስት ነገር ነው። በተለያየ ጊዜ ይሰበሰባል። በየሶስት ወሩ ነው በዚህ አሁን በእኛ ማህበር የተለመደ። በየሶስት ወሩ ቢያንስ መሰብሰብ አለበት ይላል እስከ ሶስት ወር ስብሰባ ጊዜ የቦርዱን ስራ የሚሰሩ እነዚህ ሶስቱ ናቸው፤ የቦርዱ ሊቀመንበር፣ ጸሐፊው፣ ገንዘብ ያዡ። ሌሎቹም ተጨማሪ የሆነው የሚሰሩት የቦርዱን ስራ የሚሰሩ የማህበሩ ኦፊሰሮች የሚባሉ እነዚህ ነው። ኤግዜኪቲቭ ኮሚቴ የሚመጣው ቦርዱ ከሚያቋቁሟቸው ሰብ ኮሚቴዎቹ መካከል አንዱ ነው። ለምሳሌ እንደ ፋይናንስ ኮሚቴ ያቋቁማል፣ እንደ ህግ ኮሚቴ ይቋቋማል፣ የኦዲት ኮሚቴ ያቋቋማል። እነዚህ ሰብ ኮሚቴስ ናቸው፣ ስታንዲንግ ኮሚቴስ የሚባሉት ነው በሌላ አባባል ስለዚህ ኤግዜኪቲቭ ኮሚቴ በህግ ስትራክቸር የለውም። እያንዳንዱ ማህበር እንደሚያስ እንዳስፈላጊነቱ የሚያቋቁመው ሰብ ኮሚቴ ነው። ለምሳሌ አላስፈላጊ ከሆነ ኤግዜኪቲቭ ኮሚቴ ላይኖረን ይችላል። ይሄ በግዴታ ኤግዜኪቲቭ ኮሚቴ መኖር አለበት የሚባል ነገር የለም። ግን የሚያስፈልጉን ምንድነው ሶስት ኦፊሰሮች፣ እነዚህ ቅድም የጠቀስኳቸው የሊቀመንበሩ፣ የጸሐፊውና የሲፎዎቹ የቦርድ ኦፊሰሮች ሆነው በቦርድ ስብሰባ መካከል ለአስቸኳይ ጊዜ በድንገተኛ ጊዜ የሙሉ ቦርድ ውሳኔን የማይጠይቅ በሚሆንበት ጊዜ የቦርዱን ስራ የሚሰሩት የስራ አስፈጻሚ አባላት ኮሚቴ ሆነው ሊያገለግሉ ይችላል። ለዚህ ነው ስራ አስፈጻሚ ኮሚቴ ለብቻ ህጋዊ ስትራክቸር ኖሮት የህጋዊ ስትራክቸር ላይኖረው የሚችለው ማለት ነው እና ለእኛ በለቀቅ ነው። የህግ ማብራሪያ ላይ ይህንን በተመለከተ የተለያዩ ሪሶርሰሮችን አስቀምጠናል። እዛ ውስጥ ያለውን ነገር በደንብ አንብቡት። ከዛ ውጭ ይሄ በህግ ግዴታ ነው። ለምሳሌ እነዚህ አሁን ቅድም የጠቀስኳቸው የሴፎ የጸሀፊ የቦርዱ አንድ ማህበር ሊኖረው የሚገባው ግዴታ ሊኖረው የሚገባቸው ኦፊሰሮች ናቸው። ስለዚህ እነዚህን ከቦርዱ ውጭ ልናደርጋቸው አንችልም። እነዚህ ቦርዱ እነዚህ ሶስት ልናደርጉት ግዴታ ነው። እነዚህ ደግሞ የቦርድ ኦፊሰር ሆነው ማህበሩን ያገለግላሉ። በቦርድ እና በኤግዜኪቲቭ ዳይሬክተሩ ወይም ደግሞ በዋና ስራ አስኪያጁ መካከል የሚኖር ነው። ስለዚህ በአጠቃላይ እዛ መተዳደሪያ ደንቡ ውስጥ የሚጻፍ ነው። ይህንም በተመለከተ በዚህ ጽንሰ ሀሳብ ነው። ሰመሪውንም ይህንን ሁሉ አካተን እያንዳንዱን የተነሳንባቸው ያስቀመጥናቸው ነገሮች በሙሉ ሪፈረንስ ጽፈናል። የጆርጂያ ህግን አንቀጽ ጠቅሰን አስቀምጠናል። ባይሎውሱንም ቢሆን እንደዚህ የለቀቅናቸው ሰመሪዎችን ሁሉ በደንብ አንብቧቸው፣ ፕሊዝ አንብቧቸው። ከዛ ባላችሁ ጥያቄዎች አንቀጾች ላይ ያንን አንቀጽ ጠቅሳችሁ ይዛችሁ ነው በዛ ላይ ውይይት እናደርግ። ይሄ የእኛ የመጽሐፍ ቅዱስ ወይም የቁርአን ቃል አይደለም። እናንተ የምታጸድቁት እናንተ የምታሳልፉት ነው። ውይይት እናድርገበትና ለተሻለ ስራ ህጋዊ ስራ እንስራ ነው ያለው። እና በዚህ ጽንሰ ሀሳብ ነው ይህንን ያቀረብ ነው። በእኔ በኩል ያለው ይሄ ነው እንግዲህ እሺ አመሰግናለሁ። እኔ እንግዲህ አንዳንድ ሀሳቦችን ለማጋራት ያሰብኩት በሲኢኦ ወይም ዳይሬክተር እንግዲህ በእኛ ቤት በተለመደው አጠራር ዳይሬክተር የሚለው ነው፣ ግን ያው ኮመን ሊዲንግ ዋና ስራ አስኪያጅ ልንለው እንችላለን፣ ወይም ሲኢኦ ልንለው እንችላለን። ዋናው ስሙ አይደለም፣ ስሙ አያጣላም። በምንስማማበት ስም ልንጠራው እንችላለን። ይሄ ግብረ ኃይል ብዙ መረጃዎችን አገናዝቦ ሬፈረንሶችን ወስዶ ተቀጣሪ ዳይሬክተር ወይም ዋና ስራ አስኪያጅ እንዲመደብ ሀሳብ አቅርበዋል። ይህንን ሲያቀርብ ብዙ መሰረታዊ የሆኑ ነጥቦችን ታሳቢ በማድረግ ነው። ከዚህ በፊት የሄድንበትን ሂደት የምናውቃው ነው። በጠቅላላ ጉባኤ የሚመረጥ ዳይሬክተር ማህበሩን ሲያስተዳድር ነው የቆየው። አሁን ባለንበት ሁኔታ ትልቅ ንብረት ይዘን፣ ብዛት ያለው አባል ይዘን ሚሽን ስቴትመንት ላይ ያስቀመጥናቸው እና በአላማ ብለን ያስቀመጥናቸውን ተግባራት እየሰራን አይደለም። ይሄ አይ ቲንክ መላው የኢትዮጵያ ኮሚኒቲ ማህበር አባላት በሙሉ ሊገነዘቡት ይገባል። ስለዚህ ወደዛ መምጣት አለብን። ስራ መሰራት አለበት። ስራ በሌለበት ነው የምንፋተገው፣ እየተሰራ አይደለም። ይሄንን ማወቅ መቻል አለብን። የአመት የዚህ ማህበር በጀት ስንት ነው? ገቢው ስንት ነው? በጀቱ ስንት ነው? በቅርብ የመጣው የግራንት ገንዘብን እዚህ ውስጥ መክተት የለብንም። ከሁለት መቶ እና ከ300 በላይ አይደለም በአመት የሚንቀሳቀስ የዚህ ቤት ጠቅላላ የገንዘብ እንቅስቃሴ። ለዚህ ነው እንግዲህ 230 የቦርድ አባላት፣ ከ10 በላይ የስራ አስፈጻሚ ኮሚቴ እየተባለ እስካሁን ድረስ ያለ ነው እና በሌለ ነገር ላይ ነው የምንነጋገረው። ስለዚህ ይሄ ግብረ ኃይል ፕሮፖዝ የሚያደርገው ስራ ይሰራ ነው። ስራ ለመስራት ደግሞ ሚሽኑን የሚያስኬድ ወይም የዚህ ማህበር ራዕይ ተግባር ላይ ሊያውል የሚችል ተቀጣሪ ስራ አስኪያጅ ያስፈልጋል። ይሄ መቼ ነው የሚለው ነገር እኛ ዛሬ ነው የምንለው። የገንዘብ አቅማችን እሱ ላይ እመጣበታለሁ። አስቸኳይነቱን ለማሳሰብ ፈልጌ ነው ዛሬ ያልኩት። አንዳንድ የማህበር አባላት በተለያየ ወቅት ጊዜ ያስፈልገናል አንድ ዓመት ሁለት ዓመት ጊዜው መነጋገር ይቻላል፣ ግን አጣዳፊነቱ ግን ይሄ ማህበር ስትሮንግ ቦርድ እንደሚያስፈልገው ሁሉ ስትሮንግ የሆነ በእውቀት ላይ የተመሰረተ ተጠያቂ የሆነ ሲሰራ የሚመሰገን ሳይሰራ ደግሞ የሚሰናበት ዳይሬክተር ያስፈልገዋል። እና ይሄ ላይ ብዥታ ይኖራል ብዬ አላስብም። ሁሉም አባል ይሄንን ነገር ይረዳል ብዬ አስባለሁ። ሁላችንም የሚያሳስበን ነገር እንዴት ነው አቅማለ ነው የሚለው ነው። እሱ ላይ እንግዲህ ከዚህ በፊት በበተንነው ባለፉት ሁለት ቀናት በተበተነ ማብራሪያ ላይ ያስቀመጥናቸው ምሳሌዎች አሉ። እነሱን አንድ በአንድ ለማንሳት እሞክራለሁ አንደኛ እያንዳንዱ አባል ለዚህ ኮሚኒቲ ለስራ አስኪያጅ ብለው በወር ሁለት ብር መመደብ ያቅተዋል ወይ ሁለት ብር ከ50 መመደብ ያቅተዋል ወይ ይህንን ስንል በአመት ከ25 እስከ 30 ብር በእያንዳንዱ ፋሚሊ ላይ ሲንግል ለሆኑ ሰዎች 20 ብር ሊሆን ይችላል በአመት የሚደርስባቸው ይህንን ቢመድቡ የስራ አስኪያጅ ደሞዝ እንችላለን የዓለምንም ውጣ ውረድ ሌላውስ ይሄ ስራ እስካይ ሲመጣ ይሄ ማህበር የራሱን የሆነ ዘዴ እንትን ቢል አዳዲስ አባላት እናመጣለን። እስ እናስበው የመጀመሪያው 200 300 አባላት ጨመርን ብንል 20 30 ሺህ ብር በቀላሉ ሬዝ ማድረግ ይቻላል። ከዛስ ውጪ ስራ እስካይ ተቀጠረ ብለን ዶኔሽን ግራንት፣ ለብቻው ያንን ስፔሲፊካሊ ያቀርበን ዶኔሽን እና ግራንት መጠየቅ ይቻላል አሉ፣ ለዚህ የሚሰጡ ድርጅቶች ከዛና ዋናው ትልቁ ነገር ደግሞ እኛ ሰጀስ ያደረግነው እስካሁን ድረስ የአዲስ ዓመት በዓል የሚካሄደው ከዛ ዝግጅት የሚገኘው ገቢ በአብዛኛው ለሞርጌጅ ነው የሚሄደው። ሌሎች በዓላትን ሰጀስ አድርገናል። ማህበሩ በበላይነት ሊያካሄዳቸው የሚችሉ የአድዋ በዓል አለ። የአድዋ በዓል አተገባበሩና ዝርዝሩን ለቦርዱ እንተውዋለን። ጆርጂያ ውስጥ ካለ ብላክ ኮሚኒቲ አንጻር አጠቃላይ በዩኤስ ደረጃ ፌብሩዋሪ አድዋ የሚከበርበት ወር ከመሆኑ ጋር ተያይዞ ብላክ ሂስትሪ መንዝ ጋር አያይዘን አንድ ቀን አይደለም፣ ሳምንት፣ ወር ኤክስቴንድ አድርገን አድዋን ትልቅ የገንዘብ ምንጭ ማድረግ እንችላለን ለማህበራችን። ይሄ ለስራ አስኪያጅ ደሞዝ አይደለም፣ ሌላም ማህበሩ ለሚያስባቸው ዓላማዎች ሊውል ይችላል። ከዚህ በተጨማሪ ስራ አስኪያጅ እኮ የሚመጣው ዝም ብሎ ስራ ሊሰራ ብቻ አይደለም፣ ገቢ ማምጣት አንዱ ትልቁ ስራው ነው። ይህ ደግሞ ደመወዙን የተወሰነ ፐርሰንት ከስራው ጋር ማያያዝ ይቻላል። ዘመኑ አሁን እኮ ፐርፎርማንስ ቤዝድ ነው ክፍያ እየተካሄደ ያለው በአብዛኛው ቦታ። ስለዚህ በሰራው መጠን አጀስት ማድረግ መቻል እንችላለን። ስለዚህ ጊዜ የሚሰጠው አይደለም ስንል እጃችን ላይ ያሉ መፍትሄዎችም ጭምር ስላሉ ነው። እና አባላት ይሄ ጉዳይ በጣም ከፍተኛ ትኩረት እንደ አስፈላጊ ባልሆኑ ጉዳዮች ምን ፈጃቸው ክርክሮች ቀርተው ይሄ ቤት ባለቤት ያስፈልገዋል። ባለቤቱ ከቦርዱ ባልተናነሰ ሕግ የሚጠይቅ ስለሆነ ነው። ቦርዱን ስሬስ የማደርገው ዋና ስራ አስኪያጅ ያስፈልገዋል። ፉል ታይም ጠዋትም ማታም ቀድም፣ ስለዚህ ማህበር ብቻ የሚያስብ ባለቤት ሊሰጠው ስለሚገባ ይህንን ነገር አጽኖ ሰጥቼ ለማሳሰብ ነው። ሌሎች እንግዲህ ማጠቃለያውን ፋና እንግዲህ ሶስቱም በጥሩ ሁኔታ ሁሉንም አስቀምጠውታል። መጨረሻ ማለት የምፈልገው ኦክቶበር አምስት እሁድ በሁለት ሰዓት ስብሰባችንን ለመጀመር ቀድማችሁ መታችሁ በአንድ ሰዓት በርን ከፍታለን። ከአንድ ሰዓት እስከ ሁለት ሰዓት ባለው ጊዜ ውስጥ ሬጅስትሬሽን አድርገን ስማችሁን አስመዝግባችሁ በአዳራሹ በሰዓቱ ቁጭ ብላችሁ ሰዓታችንን ጠብቀን ሁለት ሰዓት ላይ ስብሰባችንን ለመጀመር በጊዜ ተገኙ ለማለት ነው። በሰዓት ጀምረን በሰዓት እንጨርሳለን። አመሰግናለሁ። እሺ በተጨማሪ አስተያየት ለመጨመሪያ ያህል በአንድ አንቀጽ ላይ በመደገፍም ይሁን በመቃወም አስተያየት መስጠት ወይም ዲቤት ማድረግ የምትፈልጉ አባላት በርካታ አባላት አስተያየት ለመስጠት ያላቸው ተነሳሽነት እየተረዳን ስለሆነ፣ ካለብን የጊዜ ጥበት አንፃር ፈርስት ከም ፈርስት ሰርቭድ ስለሆነ፣ መጀመሪያ እንዳመጣጣችሁ በምንሰጣችሁ ተራ ቁጥር መሰረት ለአምስት ሰዎች ለአንድ ሀሳብ ሶስት ሶስት ደቂቃ ለእያንዳንዱ ሰው በአጠቃላይ 15 ደቂቃ የምንሰጥ መሆናችንን ተገንዝባችሁ በዚሁ መሰረት እንድትሰናገዱ ለማሳሰብ ነው። አመሰግናለሁ።